ቤተ ክርስቲያን ኩላዊት ናት፣ ከስደተኛ ምእመናኖቿ ጋር አብራ የምትሰደድ በአራቱም ማእዘናት ሃይማኖቱን፣ ሀገሩን፣ ማንነቱን የሚያውቅ ትውልድ ለመገንባት እምዬ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዛሬም ትጋት ላይ ናት። በምስራቅ ካናዳ ሀገረ ስብከት ውስጥ የሚገኘው ከተመሰረተ 15 ዓመታትን ያስቆጠረው የቶሮንቶ ደብረገነት አቡነ ተክለ ሃይማኖት ቤተ ክርስቲያን በቤተ ክርስቲያኗ ጥበት ምክንያት ለ15 ዓመታት አባቶችና ምእመናን ስርዓተ ቅዳሴን በብርድና በውርጭ በደጅ ለማስቀደስ ተገደዋል። እንዲሁም ደግሞ በካናዳ የተወለዱ ኢትዮጵያውያን ሕፃናት ሥርዓተ ቤተ ክርስቲያንን፣ የአብነት ትምህርትን የአማርኛና የግዕዝ ቋንቋን ከነጽህፈቱ ጥንቅቅ አድርጎ ለማስተማር በእጅጉ ተቸግረዋል። የቦታ ችግሩን ለመቅረፍ የፊታችን መጋቢት 20 ወይም ማርች 29 2025 በአይነቱ ልዩ የሆነ የገቢ ማሰባሰቢያ የበገናና የእራት ምሽት ተዘጋጅቷል። በዕለቱ መልአከ አሚን ልዑል ሰገድ ኃይለ ማርያም ከአሜሪካ ተጋብዘዋል። 237 ሴክቪል ስትሬት ቶሮንቶ፣ 6 ፒኤም ላይ ሁላችንም እንገናኝ። ሁላችንም የትውልድ አሻራችንን በማሳረፍ የዚህ ታላቅ በረከት ተሳታፊ ነው።